ፍቅር እና እምነት እኩል ነው የሚሄዱት ማለት ነው ያብ ስራ ምንም እምነት ሳይኖረው ጨራሽ ሆኑ ነገሮችን ከሌላ ሰው ለማጣራት እየሄደ ነው ይገርማል እኮ ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ሰላማችሁ ብዝትርፍ ይበልልኝ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ሲጀመር በፍቅር መካከል ሶስተኛ ወገን መግባት የለበትም እንኳን ነገሩ ላልተጣራው ነገር ማለት ነው ሲቀጥል ደግሞ የአብ ስራውን ሁለት አፍ ነው የሆነው። ሁለት አፍ ለምን ትሆናለህ? በመጀመሪያ የዛን ቀን እኮ በቃ ማለት የገባል ቴክስት አለ የሰማሁት ያየሁትን ነገር አለ ከቻላችሁ በቃ ካሜራው ተዘግቶ ለእናንተ አሳያችኋለሁ ብለህ የተናገርክ ሰውነት። ታዲያ አሁን ሀሳብን ቀይረ ምንም የገባል ቴክስት የለም ምንም የማሳየው ነገር የለም ለምን አልክ? ለምን ሁለት አፍ ትሆናለህ? ምንድነው? የአብስራ ግን ለመሄድ እየፈለገ ነው እንዲህ ዳርዳር የሚለው የአያያዝ አወራር ሁሉ እውነት ያለ አይመስልም። ሲጀመር ቴክስት የተላከለትም አይመስልም ለዚህ ልጅ ማለት ነው። እና ሲቀጥል ደግሞ ሲቀጥል ሄሉ እንደዛ ብላ አዝና ተክዛ ቁዝም ብላ እያየሃት እውነት ያለው ሰው እኮ በዚህ ደረጃ እንደዚህ አያስብም፣ አይጨንቅም፣ አይቆዝምም። ትላለ ምን ታድርግ? በተደጋጋሚ እኮ ነው እየተሰበረች ያለችው አይደል እንዴ? ይህች ልጅ እኮ በተደጋጋሚ ነው እንደዚህ አይነት ነገሮች እየደረሱባት ያሉ። ይሰለቻል፣ ይደክማል እኮ የሰው ልጅ። እንዴት ነው ማተክዘው? እንደዛ አስደስታት ባንድ የደስታውን ስትነጥቃት፣ ለምንድን ነው ማተክዘው? እውነት ካላት ትላለ እንደ እና እውነት የላትም። በቃ የተላከልኝ ያየሁት ነገር እውነት ነው እያልክ ነው። ይሄ እምነት የሌለህ መሆኑን ነው የሚያሳይ ያብስራ ማለት ነው የምር ከላይ ከታች አትበል። ዝም ብለህ በአንዱ መጽናት አለብህ። ሲቀጥል ደግሞ ምንም የላክልህ ምንም፣ አንተና እሷ ነው ነገሩን መጨረስ የምትችሉት። እንዴት ነው ከሌላ ሰው ጋር ሂደህ የእሷን ጉዳይ ከሌላ ሰው ጋር የምትወያየው? ምን አቀነባብረው እንደሚያሳይህ ምን አይነት አምጥቶ እንደሚያሳይህ ምን ታውቃለህ? እሷ የማታውቀውን ነገር አቀነባብረው ቢያሳይ፣ ስለዚህ በዛ ነገር ተነስተህ በቃ ሄሉን አላምንሽም ብለህ ጥላህ ልትሄድ ነው። ኧረ በጣም የሚያስጠላ። የምታደርገውን ማወቅ አለብህ ያብስራ፣ ይሄ ልክ አይደለም እያደረክ ያለው ነገር ምንም ነገር ቢላክልህ ቀድሚያ ከሷ ጋር መወያየት እና ይሄ ነገር ምንድን ነው? ከየት ነው የመጣው? ምን አለሽ ከዚህ ጋር ብለ የተላከላትን ነገር አሳይተ እሷ መልስ የምሰጠን ነገር መጠበቅ እንጂ ሄደህ ከእሷ ጠላት። ይሄ እኮ የእሷ ጠላት ሊሆን ይችላል እኮ። የላከልል አንተ አደል እንዴ? በእርግጠኝነት ደግሞ የእሷ ጠላት ነው። ደስታዋን የማይፈልግ ነው። ከአንተ ጋር እንድትለያየ የሚፈልግ ሰው ነው። እውነትም ተልኮል ከሆነ ማለት ነው። ግን ደግሞ እኔ እንዳልተላከለ እየተረዳው ነው ያለው አሁን ላይ ምክንያቱም ምን ማሳማኝ ወሬ አይደለም የምታወራው ሄሉን ማየት አልፈልግም በሰዓት ላይ ከሷ ጋር መገናኘት አልፈልግም ለምን ለምን መገናኘት አትፈልግም ለምን ከእሷ ጋር ተገናኝተ ነገሩን አብራችሁ ለምን አትፈቱትም? እንደዛ ከሆነ እውነት ለሄሉ ፍቅር ካለ ከሷ ጋር መቀጠል የምትፈልግ ከሆነ ቅድሚያ ከእሷ ጋር ለምን አትወያይም እንዴ የሰው ህይወት መቀለጃ ነው እንዴ ቆይ ሲጀመር እውነት ነው ቅናት ነው ቅናት ነው እያሉ ያሉት ትክክል ነው በቃ አላማ ሁሉ ምንም የተስተካከለ ስላልሆነ ያዝ ለቀቅ እያደረግክ ስለሆነ ነውና ቅናትማ ውጥር አድርጎ ነው የያዘ፣ በእርግጠኝነት ማለት ነው። ልዩ ከልዑል ጋር ስለሆነች የሆነ ነገርማ ተሰምተዋል ተሰምቷል። በጣም ነው የተሰማ። ያብስራ፣ ይሄ በቃ ሳይታለም የተፈታ የምናየው ነገር ነው ማለት ነው። ሲቀጥል ነገሮችን ደግሞ መጀመሪያ ከሄሉ ጋር ፍታ። ከዛኛው ሰው፣ ከእናንተ ጠላት ከሆነ ሰው፣ እናንተ ለመለየት ከተነሳ ሰው ጋር አይደለም ችግር ልትፈታ የምትችለው ማለት ነው። ሄሉ ከዚህ በኋላ እንደዚህ መጎዳት የለባትም። እኛም ተጎድታ ማየት አንፈልግም፣ ዴ ያብስራ